ሞስኮ በቀይ ባህር ቀይ ምንጣፍ ተከሰተች። አዲሱ ትርምስ ከአሜሪካ እስከ ሩሲያ ተቀጣጠለ። ምስራቅ አፍሪካን በአንድ እግሩ እንዲቆም ያደረገው ሶማሊያን፣ ኢትዮጵያን፣ ግብጽና ኤርትራን በቀጠናው አሰልፎ ውረድ ውረድ እስክስታውን እንዲያደምቁት ያደረገው ሶማሊያና ኢትዮጵያን ትርምስምስ ውስጥ አስገብቶ እስከ ቱርክ እንዲሻገሩ ያደረገው የበርበራ ወደብ አሁን ደግሞ የለ ሀያላኑ መፋጠጫ ሜዳ ሊሆን ተቃርቧል። ቢፋ ሶማሊያ እሳቱን የጫረችው ክብሪት ስትሆን ሶማሊያን ደግሞ ቤንዝን ሆን አቀጣጥለዋለች። በእሳቱ እንዲጫወቱ ወደ ሜዳው የተጋበዙት ደግሞ ሩሲያና ና አሜሪካ ሆኗል። ለመሆኑ ሩሲያና አሜሪካን በዚህ ቀጠና ምን አገናኛቸው? በዚህ መካከል ኢትዮጵያ እንዴት ተጠቃሚ ትሆናለች የሚለውን በትንታኔ እንመለከተዋለን። አብራችሁን ቆዩ። ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ወደቦችንና የጦር ሰፈሮችን እሰጣለሁ ስትል መናገሯን እናስታውሳለን። የአፍሪካ ቀንድ ሀገሯ ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችንና የጦር ሰፈሮችን ለመስጠት ሀሳብ ማቅረቧን ሮይተርስ ዘግቦ ነበር። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ለአሜሪካቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱን በገለጸው ደብዳቤ ላይ ነው አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችንና የወደብ አማራጮች የቀረቡት ጉዳዩን በሚያውቁ የቀጠናው ዲፕሎማት ትክክለኝነቱ መረጋገጡን የዜና ወቀው የገለጸው ደብዳቤ የተጻፈው መጋቢት 7 2017 ዓም ነው እንደ ሮይተርስ ዘገባ ከሆነ ፕሬዚዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። አሜሪካ በሶማሊያና በቀጠናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝላታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠና የምታደርገውን ተሳትፎ የማጠናከር እድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲሉ ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሊዶግሉ ከዋና ከተማይቱ ሞቃዲሾ በስተሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቡሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። በዚህ በኩል ደግሞ ሞስኮ በቀይ ባህር ቀይ ምንጣፍ ላይ ለመራመድ እግሯን ሰዳለች ። ሶማሊያ ለአሜሪካ ወደብ ሰጣለሁ ስትል እንዴት ሲደረግ ስትል የተቃወመችው ሶማሊላንድ ሩሲያ በርበራ ላይ እንዳሻት እንድትፈነጭ ፈቅዳለች የሚሉ መረጃዎች እየወጡ ነው። ይህ ደግሞ የቀይ ባህር ቀጠና ሀያላኑን የሚያፋጥጥ አደገኛ ቀጠና መሆኑ አይቀሬ እያደረገው ነው። በሶማሊላንድ አክቲቪስቶች ዘንድ በስፋት እየተዘዋወረ ሲሆን፣ ይሁን እንጂ እስካሁን የመንግስታዊ አካላት ማረጋገጫ አልሰጥበትም እየተባለ ነው። ይህ ደብዳቤ በጅቡቲና ሶማሊያ የሩሲያ አምባሳደር የሆኑት ሚካኤል ጉሎቫኖ ባለፈው ወር የካቲት 5 ቀን 2025 የጻፉት የዲፕሎማቲክ ዲፕሎማቲክ ደብዳቤ ሞስኮ ከሶማሊላንድ ጋር ኢኮኖሚያዊና ሰብአዊ ትብብርን የተመለከተ ፍላጎቷን የሚገልጽ ነው። በደብዳቤው የተካተቱት የትብብርና ጉብኝት እቅዶች መከናወናቸው እርግጥ ከሆነ ሩሲያ በሶማሊላንድ የበርበራ ወደብ ላይ ስትራቴጂክ ይዞታ ታገኝ ዘንድ የሌሎች ሀያላን ፉክክር በይፋ ለመቀላቀሏ ማሳያ ይሆናል ማለት ነው። እንደሚታወቀው ደግሞ ሶማሊያ ለአሜሪካ በብቸኝነት እንደ ጦር ሰፈር እንድትጠቀምበትና በወደብነት እንድትቆጣጠ ሲቆጣጠር ካቀረበችው ውስጥ የበርበራ ወደብ አንዱ ነው። በርበራ ራሷን በነጻ አገርነት ባወጀችው ሶማሊላንድ የሚገኝ ሲሆን የሶማሊያ እርምጃ ሁኔታውን ወደ ግጭት ሊያመራ ሊያደርገው እንደሚችል ይጠበቃል። ይህንን የበርበራ ወደብን አስመልክቶ ሮይተርስ ጥያቄ ያቀረበላቸው የሶማሊላንድ የውጭ ጉዳይ ሚኒስቴር አብድራህማን ዳሂዳደን የምን ትብብር ነው? አሜሪካ ይህንን ሶማሊያ የተባለ የተበላሸ አገዛዝን ተስፋ ቆርጣበታለች። አሜሪካ ለዓለም ሰላማዊ የተረጋጋና ዲሞክራሲ የሰፈነበት አገር መሆኗን ካሳየችው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 ዲፕሎማሲያዊና ኢኮኖሚያዊ ግንኙነት መንገድ ይከፍታል በሚል ሶማሊላንድ እንድትካተት ተሻሽሏል። ሶማሊላንድን እንደ አንድ የግዛቷ አካል አድርጋ የምታየው ሶማሊያ ከሶማሊላንድ ጋር የሚደረግ ስምምነትም ሆነ እውቅናን እንደማትቀበለው በተደጋጋሚ ትናገራለች። ታዲያ ሩሲያ በበርበራ ወደብ በኩል ስትመጣ ምን ሊከሰት ይችላል የሚለው ብዙዎችን አሳስቧል። በዚህ ደብዳቤ በተለይም ሁለት የሩሲያ ከፍተኛ ዲፕሎማቶች በሃርጌሳና በበርበራ ባቀዱት ጉብኝታቸው ወቅት የበርበራ ወደብ አቅምን ለመገምገም የሞስኮ ፍላጎት መሆኑን የሚጠቅስ ነው። ደብዳቤው የተጻፈበት የሚገልጸው ወርሃ የካቲት አልፎ አሁን በፈረንጆቹ ሚያዝያ ላይ በሶማሊላንዳውያን ገጾች መዘዋወሩ የመጀመሩ መነሻ ባይታወቅም ከዚህ ደብዳቤ መለጠፍ በፊት አራት ያህል ቀናት ቀደም ብሎ የተሰማ የአፍሪካ ቀንድን የሚመለከት አንድ መረጃ ተዘግቦ ነበር። ይህም ለሶማሊላንድ የሀገርነት እውቅና በመስጠትና ባለመስጠት መሀል እየወላወለች የምትገኘው የሀገር አሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በመጪው ሳምንት በኢትዮጵያ ጉብኝት ሊያደርጉ ማቀዳቸውን ነው። በርበራ በሶማሊላንድ ሰሜናዊ የባህር ዳርቻ በሚገኘው የኢደን ባህረ ሰላጤ ላይ ትገኛለች። እንደ አውሮፓውያን አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነፃነቷን ያወጃችው ሶማሊላንድ ተቋሞቿ ሞቃዲሾ በችሮታ የምትሰጣቸው መሆናቸውን ገልጻለች። በሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ መጋቢት 7 2017 ዓ.ም ም የተጻፈውና ሮይተርስ የተመለከተው ደብዳቤ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮችን ዘርዝሯል። እንደ ሮይተርስ ዘገባ ከሆነ ፕሬዚዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና በአሰዋሰው ወደቦችን ነው። የሶማሊያ ፕሬዚዳንት በዚህ ደብዳቤ ላይ አራቱም የቀረቡት አማራጮች ተጠቃሾች የአሜሪካ የደህንነት ስራዎችን ያጠናክራሉ፣ ሲሉ መግለጻቸው ተዘግቧል። የሶማሌላንድ የውጭ ጉዳይ ሚኒስትር አብዱረህማን ዳሂር አዳን ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ትራምፕ ሁለተኛውን የስልጣን ዘመናቸውን ከመጀመራቸው በፊት በነበሩ ጭምጭምታዎች ሶማሌላንዳውያን አሜሪካ ለ34 ዓመታት ያህል በዲሞክራሲያዊ መንግስትነት ለቆየችው ሶማሌላንድ እውቅና በመስጠት በዓለም የመጀመሪያ ሀገር ትሆናለች የሚል ተስፋ ሰንቀው ነበር። ሚስተር አዳን ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽ ለሶማሌላንድ የሚሰጠውን እውቅና ለማስቆም ማድረግ የሚችሉትን ምንም ነገር የለም ብለዋል። የአሜሪካ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬትስ ንብረት በሆነው ዲፒ ወርልድ የሚመራው የበርበራ ወደብ በቅርቡ ማስፋፊያ ተደርጎለታል። ሚኒስትሩ ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም፣ በርበራ ወደብን በሚመለከት ከማን ጋር መነጋገር እንዳለባት ታውቃለች ብለዋል። ሶማሊያ ከአልቃይዳና ሌሎች ታጣቂዎች ጋር በምታደርገው ውጊያ አሜሪካ መረጃ በመስጠትና የአየር ድብደባ በመፈጸም ትልቅ ሚና ትጫወታለች በደቡባዊ ና መካከለኛው ሶማሊያ የሚገኙ አካባቢዎችን የሚቆጣጠረው አልሸባብ የአልቃይዳ አጋር ነው ተብሎ ይታሰባል። ሞቃዲሾ ትራምፕ በመጀመሪያው የስልጣን ዘመናቸው እንዳደረጉት የሚሰጡት ድጋፍ ይቀንሳሉ ብለው እንደሚሰጉ ታዛቢዎች ይናገራሉ። በታሳስ ወር የሶማሊያ መንግስት በአሜሪካና ሶማሊያ ግንኙነት ላይ ተገቢውን የምክር ድጋፍ ለማግኘት በሚል ከአንድ ከፍተኛ የዋሽንግተን አማካሪ ድርጅት ጋር ለአንድ ዓመት የ6000 ዶላር ስምምነት ተፈራርሟል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቧቸው ባሊዶግሉና በርበራ በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። ይህም አሜሪካ በቀጠናው እንደ ቻይናና ሩሲያ ያሉ ተፎካካሪዎቿ ላይ የበላይነት ይሰጣታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠና የምታደርገውን ተሳትፎ የማጠናከር እድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮኒደር ውስጥ እንዳይገኙ ይከላከላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ሞግሉ ከዋና ከተማይቱ ሞቃዲሾ በስተ ሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑትላንድ ትገኛለች። በዚህም የተነሳ የፌዴራል መንግስቱ ለአሜሪካ በችሮታ ለመስጠት ያቀረበው ጥያቄ የፑትላንድ አስተዳደር ውድቅ ሊያደርገው ይችላል ተብሎ ይጠበቃል። የፑትላንድ ባለስልጣናት በደብዳቤው ላይ እስካሁን አስተያየት የሰጡ ባይሆንም ጋርዌይ ኦንላይን የተባለው መገናኛ ብዙሀን ግን የሞቃዲሾ መንግስት ለአሜሪካ ደብዳቤውን የጻፈው እነርሱን ሳያማክር እንደሆነ ገልጿል። ይህም በፑትላንድና ሾ መካከል ያለውን ግንኙነት የበለጠ ሊያሻክረው ይችላል። በደብዳቤው ላይ የተገለጸው ሁለተኛው ወታደራዊ አየር ማረፊያ የሚገኘው ከዋና ከተማው በስተሰሜን ምዕራብ በምትገኘው ባሌደግሎ ውስጥ ሲሆን በዚህ ስፍራ የሶማሊያ ወታደሮች አልሸባብን ለመዋጋት የሚያደርጉትን ጥረት ለማገዝ የአሜሪካ ወታደሮች ስልጠና እየሰጡ ይገኛሉ። በሶማሊላንድ ወደብ ውዝግብ መንስኤ ሲሆን ይህ የመጀመሪያው አይደለም። ኢትዮጵያ እራሷን እንደ ነፃ አገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሊላንድ ጋር 20 ኪሎ ሲሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቀጥጦ በቀጠናው ከፍተኛ ውጥረት ያስከተለ መሆኑ ይታወሳል። በምላሹም ኢትዮጵያ ለሶማሊላንድ እውቅና ለመስጠት እንዲሁም ከልማት ተቋማታ ድርሻ ይኖራታል የሚል ነው። ሶማሊያና ኢትዮጵያ የዲፕሎማሲያዊ ግንኙነታቸውን ያቋረጠ ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ ደርሰዋል። በቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶጋን አደራዳሪነት ታህሳስ 2 2017 ዓ ም የተደረሰው የአንካራ ስምምነት ለአንድ ዓመት ሚካኤል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ሶማሊላንድ ከኢትዮጵያ ጋር በተደረሰው የባህር በር መግባቢያ ስምምነት ለመጀመሪያ ጊዜ እውቅና አገኛለሁ የሚል ተስፋ ነበራት። ሆኖም በዚህ የመግባቢያ ስምምነት ቁርሾ ውስጥ የገቡት ኢትዮጵያና ሶማሊያ ልዩነታቸውን ለመፍታት ስምምነት ላይ መድረሳቸውን ተከትሎ የመግባቢያ ስምምነት ጥያቄ ውስጥ ገብቷል። ከሶማሊያ ባለስልጣናት በኩል ይህ የመግባቢያ ስምምነት እንደተሻረ ቢናገሩም ኢትዮጵያ በይፋ ያለችው ነገር የለም። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሶማሊላንድ በአሜሪካ እውቅና ልታገኝ ነው የሚለው መነጋገሪያ ሆኗል። ሀያላና ተደማጭነት ያላቸው ሪፐብሊካኖች የሶማሊላንድን እውቅና የማግኘት ፍላጎት በአሜሪካ ፖለቲካ ውስጥ አጀንዳ አድርገውታል። ከጥቂት ወራት በፊት የአሜሪካ ምክር ቤት አባል ስኮት ፔሪ አሜሪካ ለሶማሊላንድ መደበኛ እውቅና እንድትሰጥ ረቂቅ ህግ አቅርበዋል። ይህ ረቂቅ በአውሮፓውያኑ ሚያዝያ 2023 ሁለተኛውን የትራምፕ የፕሬዚዳንትነት የስልጣን ዘመን በማስመልከት የወጣ የሚያቀርባቸውን ፍኖተ ካርታ የተከተለ ነው። ፕሮጀክት 225 የሚል ስያሜ የተሰጠው ይህ ፍኖተ ካርታ በቀኝ አክራሪው ሄሪቴጅ ፋውንዴሽን በተሰኘው እና ከመቶ በላይ በወግ አጥባቂ ድርጅቶች የተነደፈ ነው። ሰነዱ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ሁለት ሀገራትን ብቻ ይጠቅሳል። ሶማሊላንድና ጅቡቲን አሜሪካ በጅቡቲ ያላትን ተጽዕኖ ማሽቆልቆል ለመቋቋም ሶማሊላንድን እንደ አገርነት እውቅና መስጠት የሚል ነው። በትራምፕ የቀድሞ አስተዳደር ወቅት በአፍሪካ ጉዳዮች የቀድሞ ረዳት ጻፊና በኢትዮጵያ በአምባሳደርነት ያገለገለ